እንዴት አድራችኋል ተመልካቾች። የአዲስ ቀን ጧት ገበያ ተጀምሯል። እኔ መቅደስ እንዳለነኝ አብራችሁ ነው። መንግስት በተያያዘው በጀት አመት ከግብር 1.5 ትሪሊየን ብር ገቢ ለመሰብሰብ አቅዶ እየሰራ ይገኛል። ባለፉት አስር ወራት የተከናወኑ ተግባራትና የተሰበሰበው ገቢ ይህንን ሀገራዊ ግብ ማሳካት እንደሚቻልበት የታየበት ስለመሆኑ ይገለጻል። ሪፖርተራችን አገርነሽ አየልኝ በአዲስ አበባ በሚገኝ የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤት ተገኝታ የገቢ አሰባሰቡ ምን ይመስላል የሚለውን ቃኝታለች። አብረን እን ከታተል ሀገር 1.5 ትሪሊዮን ብር ገቢ ለማሰባሰብ ታቅዶ እየተሰራ ይገኛል። ከአመታዊ ቅዱስ 900 ቢሊዮን ብር የሚሆነው በፌዴራል መንግስት በኩል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 አሁን ወደ ማንኛው የመጣነው ያለ ነው በኢፔመንት ስርዓትና በቴሌብር ስርዓቶች ነው የመጣነው። ኢቭን የባንክ ቱ ባንክ ትራንዛክሽናችን በጣም እየቀነሰ የመጣበት ሁኔታ ነው ያለው ማለት ነው። ምክንያቱም ይህ ጊዜ ቆጣቢ ያደርገዋል ማለት ነው። የቅርንጫፍ ጽህፈት ቤቱ ተመዝጋቢ አዲስ አባይ በቅርንጫፍ ጽህፈት ቤቱ ያለው ዲጂታል ማሳወቂያ እና የክፍያ ስርዓት ጠቀሜታው የጎላ መሆኑን ያነሳሉ። ዘመናዊ ነው፣ ዲጂታል ጥሩ ነው። ማሳውቀው በሲስተም ነው በየወሩ በሲስተሙ ላይ የማሳውቀውን ነገር እከፍላለሁ። ሀገራዊ ግቡን እውን ለማድረግ ዓመታዊ ግብራቸውን ያላሳወቁም ሆነ አሳውቀው ያልከፈሉ ግብር ከፋዮች ግዴታቸውን እንዲወጡ ጥሪ ቀርቧል። ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ለተጋለጡ ሴቶች በመንግስትም ሆነ በሌሎች ተቋማት የሚደረጉ ድጋፎች ዘላቂ ሊሆኑ እንደሚገባ ይነሳል። በተለይም የተለያዩ ስልጠናዎችን በመስጠት ወደ ስራ እንዲገቡና ህይወታቸውን በዘላቂነት እንዲቀይሩ የሚያግዙ ድጋፎች ዘላቂነት ያለው ውጤት ሲያመጡ እንመለከታለን። የነገዋ ሴቶች ታድሶና ክህሎት ማበልጸጊያ ማዕከልም በአዲስ አበባ ካሳንቺስ አካባቢ ይህንን እድል ፈጥሯል። በማዕከሉ ሰልጥነው ወደ ስራ ከተሰማሩ ሴቶች ጋር ቆይታ አድርገናል። አብራችሁን ተከታተሉ። ለነገዋ የሴቶች ተሀድሶና ክህሎት ማበልጸጊያ ማዕከል በተለያዩ ሙያዎች ያሰለጠናቸውን ሴቶች አስመርቆ ወደ ስራ አስገብቷል። ሰልጣኞቹ በስነ ውበት፣ በጨርቃጨርቅ፣ በምግብ ዝግጅትና በሌሎችም ዘርፎች ስልጠና የወሰዱ ናቸው። ሴቶቹ በማዕከሉ ገዛ ወደ ስራ ከመግባታቸው በፊት ለተለያዩ ማህበራዊና ኢኮኖሚያዊ ስብራቶች ተጋልጠው ይቆዩ እንደነበሩ ይገልጻሉ። ሰው ቤት ነበረ የምሰራው፣ ሰው ቤት ያው መኖሪያ ቤት ተቀጥሬ ነበረ የምሰራው። ከዛ በኋላ ይህ መሀከል አለ፣ ስልጠና አለ ሲባል ግቢ ገብቼ እዛ ቃልሲ የነጊዋ የሴት ውስጥ ማበረጠቂያ መካከል ገብቼ እዛ ሳልጥኘ የሶስት ወር ኮርስ ሳልጥኘ ስድስት ወር ነው የቆየሁት። የምግብ ዝግጅት የተማርኩት ሶስት ወር ነው። ከዛ በኋላ ይሄን አጋጣሚ ተጠቅሜ እዚህ ምግብ ቤት ገብቼ ርስ ያሳለ አረብ ሀገርም ሂጄ ነበር፣ አልተሳካልኝም። ከአረብ ሀገር መጣው ምንም እጅና ግሬን ይዤ ታምሜ መጣው፣ ምንም ሳሌት። እዚህ ደግሞ ስመጣ ይሄ እድል አገኘው፣ ገባው። የነገዋ የአንድ ልጅ እናት ነኝ። ያው ትንሽ ልጅ በማሳደግ ቻሌንጁ ትንሽ ይከባድ ነበር። ያው ትንሽ ልጅሽን ብቻሽን ስታሳድግ ይከብዳል። ሴት ልጅ ሆነች ብቻሽን ቤተሰብ ላይ ሆነሽ እሱሱ ትንሽ ይከብዳል። ያው ተሯርጬ በመስራት የግል ስራዎች እዚህ ለዛ ነበር ያው ስራ ነበር ለኔ ለልጄ። አሁን ላይ እዚህ ግን አሪፍ ነው፣ ለልጄ ለኔ ቆንጆ ነው። በማዕከሉ ቆይታቸው በሙያ ስልጠናና በስነ ምግባር በቂ እውቀት እንዳገኙ የሚናገሩት ሰልጣኞቹ የካሳንችስ የኮሪደር ልማት አካል በሆነው የሴቶች አደባባይ አቅራቢያ በተገነቡ ሱቆች የመስራት እድል በማግኘታቸው መደሰታቸውን ነግረውናል። ስልጠና ምንድነው መሰጠን የምትፈልግው ስባል፣ በቃ ይህንን ጋርመንት ጨርቃ ጨርቅ እንትን ማለት አልኩኝ። ያው ሰለጠን ከእንደገና እንደገና ይኸው አሁንም ደግሞ እየሰራ ነው። ተመስገን እድሜ ላላነቻዊ ቢለከንቲ በ አመሰግናለሁ ወደ የነጓጊ ቢሰጋባ ቆንጆ ነው የወክሎት ትምህርት አምር ያለው በሰለጠንኩበት በሰለጠንኩበት ሙያም ጥሩ ነገር አግኝቻለሁ። ጥሩ ነበር። ጥሩ ትምህርት ወስጃለሁ። ስለምግባር ጥሩ፣ ከሰው ጋር እንዴት መግባባት እንዳለብን እና ጥሩ ትምህርት ከዛ ግቢ ወስጃለሁ። ከዛ ንግድ ስልጠና ሞያ ተምሬያለሁ። አሁን ጥሩ ረጃ ለሚ ያለሁት ያው እራሴን ችዬ እንግዲህ የሰራው ነው። በቀጣይም በኢኮኖሚ ራሳቸውን ያልቻሉ በየቤቱ ተጠግተው ያሉ መታገዝ የሚሹ ሴቶችን ለማገዝና የራሳቸውን የንግድ ተቋም ለመክፈት ውጥን እንዳላቸው ገልጸውልናል።

አብረን እንደዚህ አድርጉ እንደዚህ ሆኑ እያልኩ ማሰራትና አብረን መስራት ነው የምፈልገው። እኔ በዚህ በተሰጠን ነገር ላይ ሰፊ ነገር የራሳችንን ይዘን ሌላ ደግሞ ሌላ ሴቶችን ለማብቃት ደግሞ እንሞክራለን። አሁን ደግሞ ተመልካቾች የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው ቀስተ ዳመና የአትክልትና ፍራፍሬ ገበያ ማዕከል እንሄዳለን። በዚያ ያላችሁ ሪፖርተራችን ብሩክታይት አስራት የጠዋት ግብይት ድባቡን ልታስቃኘን በቀጥታ መስመራችን ላይ ትገኛለች። እንዴት አድርሻል ብሩክታይት፣ ባለሽበት አካባቢ ያለውን የግብይት ድባብ አቅርቦቱን ጨምረሽ እስኪንገሪ ነው። አመሰግናለሁ መቅደስ። እንዴት አድርሻል? ተመልካቾች እንዴት አድራቸዋል? እንግዲህ እኔ አሁን የምገኘው ቀደም ሲል አንቺም እንዳነሳሹ በቀሰ ደመና የአትክልትና የፍራፍሬ የገበያት ማዕከል ነው የምገኘው። እንግዲህ በዚህ ማዕከል ውስጥ በርካታ ምርቶች ለግብይት ቀርበዋል። ሸማቹም ነጋዴውም በዚህ ስፍራ ላይ ከሌሊት ጀምሮ ተገናኝቶ ግብይት እየፈጸመ ይገኛል ማለት ነው። እንግዲህ በማዕከሉ ተንቀሳቅሼ እንደተመለከትኩት የተለያዩ ምርቶችን ዋጋቸውን ጠይቄ ነበረ። ከአትክልት ምርቶች ስንጀምር የቃሪያ ኤልፎራ ሁለት አይነት ምርቶች ነው የቀረቡት። ቃሪያ ኤልፎራና ሂላ የሚባሉ የቃሪያ አይነቶች ቀርበዋል። የኤልፎራው ዘጠና ብር፣ ሂላ ደግሞ ስልሳ ብር እየተሸጠ ይገኛል። በዚህ ማዕከል ውስጥ ቀይ ስር አርባ አምስት ብር ካሮት 45 ብር፣ ቲማቲም ደግሞ ከ25 እስከ 30 ብር ባለው እየተሸጠ ይገኛል። ፎሶሊያ 60 ብር፣ ጥቅል ጎመን ከ25 እስከ 28 ብር ባለው በዚህ ማዕከል ውስጥ እየተገበያዩበት ይገኛሉ። ሽንኩርት ከ80 እስከ 95 ባለው ድንች 45 ብር ነጭ ሽንኩርት 370 ብር አበባ ጎመን ደግሞ 150 ብር እየተሸጠ ነው የሚገኘው በዚህ ማዕከል ውስጥ እንግዲህ ከነዚህ ምርቶች መካከል ከሰሞኑ ያለው የግብይት ሁኔታ በርካታ ምርቶች አቅርቦታቸው በቂ የሚባል መሆኑ የተነገረኝ ሲሆን ነገር ግን በሽንኩርት ምርት ላይ ያለው አቅርቦት እንደቀነሰ ዋጋውም ደግሞ ከዚህ ሰሞን ከነበረው ትንሽ ጭማሪ እንዳለው ነው ነጋዴዎቹ የነገሩኝ ማለት ነው ወደ ፍራፍሬ ምርቶች ደግሞ ስናልፍ ሎሚ 300 ብር ብር ማንጎ 150 ብር፣ አቮካዶ ደግሞ የበሰለና ያልበሰለ ተብሎ ነው እየተሸጠ የሚገኘው። የበሰለ አቮካዶ 80 ብር፣ ጥሬ አቮካዶ ደግሞ 60 ብር እየተሸጠ ነው የሚገኘው። ዝኩኒ መቶ ብር፣ ፓፓያ 60 ብር፣ ሀባብ 50 ብር፣ ብሮክሊን 150 ብር፣ ሙዝ 60 ብርና ብርቱካን ደግሞ መቶ ሃምሳ ብር ነው እየተሸጠ የሚገኘው ማለት ነው። እነዚህ ምርቶችን በዚህ ማዕከል ውስጥ ከሰሞኑ ካለው የግብይት አንጻር አንዳንዱ ምርቶች ላይ ትንሽ ቅናሽ የታየበት እንዲሁም ደግሞ አቅርቦቱም በበቂ ሁኔታ እንደቀረበ ነው ያነሱልን ነጋዴዎች ማለት ነው። እንግዲህ ምርቶቹ የዋጋ ልዩነት እያመጡ ያሉት እንዲሁም ደግሞ የዋጋ ጭማሪ እያሳዩ የሚገኙ ምርቶች ልዩነቱን የሚያመጣው ምንድን ነው? አንደኛ በተለያዩ አካባቢዎች ነው እነዚህ ምርቶች የሚመጡት። ስለዚህ ከተለያዩ አካባቢዎች እነዚህ ነጋዴዎች ከገበሬዎች ነው ቀጥታ የሚቀበሉት፣ አንዳንዶች ነጋዴዎች ማለት ነው ከነዛ አርሶ አደሮች ተቀብለው ግን ምርቶችን በሚያመጡ ሰዓት መሀል ላይ ያሉ ደላሎች የምርቶች እንዲጨምሩ እንደሚያደርጉ ነው የተነገረው። ምክንያቱም የሚመጣበት መንገድ ትንሽ መጉላላት ስለሆነ ስለሚኖረው በዛ ምርት ላይ ጭማሪ እንዲኖር ከሚያስደርጉ ነገሮች መካከል አንደኛው መሀል ላይ ያሉት ሰንሰለቱን እያበላሹ የሚገኙት ደላሎች መሆናቸው ነው ነጋዴዎቹ የነገሩኝ ማለት ነው። ከዛ ባሻገር እንግዲህ የመኪና ዋጋ እንዲሁም ደግሞ የነዳጅ መጨመር ጋር በተገናኙ በእነዚህ ችግሮች ምክንያት የዋጋ ጭማሪ ሊከሰት እንደሚችል ነው በስፍራው ላይ ተገኝቼ እንቅስቃሴ ሳደርግ ያነጋገርኳቸው ነጋዴዎች ሀሳባቸውን የነገሩኝ ማለት ነው። መቅደስ እንግዲህ ያሉት ምርቶች አቅርቦታቸው ጥሩ መሆኑን እንዲሁም ደግሞ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 ተመልካቾች የአዲስ ቀን የጧት ገበያ አብቅቷል። እኔ መቅደስ እንዳለ ነኝ። መልካም ቀን ይሁንላችሁ።